በኢትዮጵያ የሙዚቃ ታሪክ ስሟ ገኖ ይነሳል። ባላገሩ የተሰኘው አልበሟ በህዝቡ ዘንድ በጣም ታዋቂና እጅግ ተወዳጅ ድምፃዊት እንድትሆን አድርጓታል። የሚቀራት የኢትዮጵያ የብሔር ብሔረሰቦች ሙዚቃ አልነበረም። ሁሉንም የባህል ዘፈኖች በተለያዩ የሀገራችን ቋንቋዎች አንጋፋ ከተባሉ የሀገራችን እውቅ ዘፋኞች ድምፃውያን ጋራ በአንድ መድረክ ላይ አንጎራጉራለች። በርካታ ነጠላ ዜማዎችንና የሙዚቃ አልበሞችንም ለኢትዮጵያውያን ለህዝቦቿ እነሆኝ ብላ አበርክታለች። ነገር ግን ከዛሬ አስራ ሶስት ዓመታት በፊት በህይወቷ ባጋጠማት ታላቅ ባለችው ፈተና አማካኝነት ይህንን የዘፋኝነት የሙዚቃ ህይወት ጭራሽ በመተው ወደ ዝማሬው አገልግሎት ገብታለች። ድምፃዊነት ወይም ዘፋኝነት ዝነኛ መሆን ይቅርብኝ፣ ከዚህ በኋላ ለነብሴ ነው የምኖረው በማለት ከዘፈን አለም ጭራሽ ወጥታለች። ይህንን አደረገልኝ ላለችውም ፈጣሪ ዓለማት ስቅ ብላ ምስጋናዋን ለማቅረብ ወደ ዝማሬው አገልግሎት ገብታለች። የቀድሞ የኢትዮጵያ የሙዚቃ እንቁ እንስት የአሁኗ የቅድስት ቤተ ክርስቲያናችን ልጅ ዘማሪት አቦነሽ አድነው ማናት? ያልተሰማው ድንቅ የህይወት ገጿ እንዴትና በምን አጋጣሚስ ወደ ዝማሬው አገልግሎት ገባች? የሚሉትን ልናስቃኛችሁ ልንዳስስላችሁ ይዘንላችሁ ቀርበናል። ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምትሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሮ በምንገልጥላችሁ የህይወት ገጽ የህይወት ምዕራፍ የዘማሪት አቦነሽ አድነውን የህይወት ምዕራፍ ልናስቃኛችሁ ይዘንላችሁ ቀርበናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ እያደረጋችሁ በተጨማሪም በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቶን እያሰፈሩልን እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። በብዙሃኑ ዘንድ በደንብ የታወቀችው በስደት ሀገር በሀገር አሜሪካን እያለች የሀገር ፍቅር ናፍቆት ዕለት ዕለት ቢያንገበግባት ናፍቆቷን ለመግለጽ ባወጣችው ባላገሩ በተሰኘው አልበም ነበር። የቀድሞ ድምፃዊት የአሁኗ የቅድስት ቤተ ክርስቲያናችን ዘማሪት አቦነሽ አድነው ወይም በወዳጆቿ አጠራር አቢቲ ዘማሪት አቦነሽ አድነው ትውልድና እድገቷ በቡታጅራ ከተማ በሶዶ ወረዳ ቡኢ እየተባለች በምትጠራው አካባቢ ነበር። ከቡታጅራ ምድር የፈለቀችው ነገር ግን የሁሉንም የኢትዮጵያ ብሔር ብሔረሰቦች ዘፈኖችን ስታቀነቅን የምናውቃት የቀድሞ ድምፃዊት አቦነሽ አድነው እስከ ዘጠነኛ ክፍል ድረስ ነበር በትውልድ ሀገሯ በቡታ ጅራ ቡኢ በተባለችው ቦታ መቆየት የቻለችው። ያኔ እርሷ ብዙም ትኩረት ያልሰጠችው በውስጧ እያደገ የመጣው የሙዚቃ ፍቅር አይሎ ዘጠነኛ ክፍል ላይ ነበረ። በወቅቱ አዳዲስ ሙዚቀኞችን ፍለጋ ከአዲስ አበባ ተነስተው ጉዟቸውን አድርገው በቡታ ጅራ ቡኢ በከተሙት አንጋፋ ሙዚቀኞች ምልመላ ምክንያት ነበረ። የሙዚቃ ህይወቷ አንድ ተብሎ የተጀመረው በትምህርት ቤቷ በተደረገው አንጋፋ ሙዚቀኞች ምልመላ አማካኝነት የሀያ ስኩል ትምህርቷን አቋርጣ ወደ አዲስ አበባ የሚያቀናችው ያኔ በዚያ የምልመላ ሰዓት ላይ መድረክ ላይ እንኳን ወጥቼ የዘፈንኩት በጓደኛ የግፊት ነበር ትላለች ዘማሪት አቦነሽ አድነው። እኔ ስለ ዘፈን ወይንም ደግሞ ስለ ሙዚቃ ብዙም እውቀት የለኝም ነበር። እንደውም ያንን ትልቅ እድል ሳገኝ ወደ አዲስ አበባ እንድሄድ ስጠየቅም ምላሽ የነበረው በፍጹም አይሆንም፣ ትምህርቴን አቋርጬ ወዴትም መሄድ አልፈልግም ነበር ያልኩት፣ ትለናለች ዘማሪት አቦነሻድ ነው፣ ስለ ትውልዷና ስለ ሙዚቃ አጀማመሯ ስታጫውተን። ዘማሪት አቦነሽ አድነው ወደ አዲስ አበባ እንዳቀናች፣ አዲስ አበባን ለመላመድ በጣም ከብዷት ነበር። ይባስ ብሎም እዛ የጠበቃት ነገር ዱብዳ ሆነባት። ነገሩ እንዲህ ነው። የቀድሞ ዘፋኝ አቦነሽ አድነው ወደ አዲስ አበባ እንደሄደች፣ ቀጥታ የተወሰደችው ወደ ማዕከላዊ እዝ ነበር። ምክንያቱ ደግሞ የእዙ የባንዳ አባል ሆና ከአንጋፋ ሙዚቀኞች ጋር እንድታቀነቅን ነበር። እርሷ ግን የወታደር ልብስ የለበሱ ብዙ ሰዎችን አይታ ስለማታወቅና ያደገችውም በትንሽ የገጠር ከተማ ስለነበር ይህ ነገር ለእርሷ አዲስ ነበረባት። በጣም ከብዷትም በእጅጉን ፈርታ ነበር። በዚህም የተነሳ ያለቀሰች፣ ወደ ቤተሰቦቿ እንዲመልሷት መልምለው ያመጧትን ሙዚቀኞች ጠየቀቻቸው። ነገር ግን በወቅቱ የዛ ባንድ አባላት የነበሩት እውቅ ሙዚቀኞች አረጋግተውና እንድትላመድ አድርገዋት በዚያ ቦታ ለሶስት ዓመታት ከዚያም በላይ ቆየች። በዚሁ የማዕከላዊ እዝ ቆይታይም ለስድስት ወራት ያክል የወታደርነት ስልጠና እንዲሁም ለሙዚቃ ህይወቴ መሰረት ያልኳቸውን ትምህርቶች አግኝቼባቸዋለሁ የምትለው ዘማሪት አቦነሽ አድነው ይህንን አጋጣሚ ተጠቅማ ነበር ወደ ሙዚቃ ወደ ዘፈን ህይወት ሰተት ብላ ሰምጣ የገባችው። በቀድሞ የሙዚቃ ወይም የድምፃዊነት ህይወቷ በኢትዮጵያ የሙዚቃ ታሪክ የማይረሱ ከልብ የሚደመጡ በርካታ ሙዚቃዎችንም ያበረከተት ሲሆን ከነዚህም የሙዚቃ ስራዎቿ መካከል ባህሌን ልምጣዌ፣ አማን አይደለም ወይ የተሰኙት በጣም ተወዳጅነትን ያተረፉ የሙዚቃ ስራዎቿ ተጠቃሾች ናቸው። የባህል የምሽት ቤት በመክፈት በውዝዋዜ ጭምር የሀገሯን ባህልም ለማስተዋወቅ ጥራለች። በተለያዩ የዓለም ሀገራትም ተጉዛ የሙዚቃ ስራዎቿንም ስታቀርብ ቆይታ ነበር። በዚሁ ምክንያትም ለኑሮ ወደ ሀገረ አሜሪካን በማቅናት በዚያው በሀገራ አሜሪካን ከ20 ዓመታት በላይ የቆየች ሲሆን እዚያው ሀገር አሜሪካን እያለች ነበር። በሀገር ናፍቆት ስትቃጠል ባላገሩ የተሰኘው አልበሟን የሰራችው። ታዲያ የቀድሞዋ ድምፃዊት ዘማሪት አቦነሽ አድነው በ16ና በ17 አመቷ የጀመረችውን የሙዚቃ ህይወት በ2004 ዓ ም ማለትም ከዛሬ 13 ዓመታት በፊት እርግፍ አድርጋ መተዋን ተናገረች። ምክንያቱ ደግሞ የነበረው በህይወቷ በጤናዋ ላይ ያጋጠማት ትልቁ ፈተና ነበር። ለዚህም ትልቁ ምክንያቷ የነበረው በህይወቷ ያጋጠማት ትልቁ ፈተናዋ ነበር። ይህም ፈተና በጤናዋ ላይ ያጋጠማት እክል ሲሆን በከፍተኛ የልብ ህመም ተጠቅታ ነበር። በዚህም የተነሳ ለፈጣሪ ከማረኝ ይህንን የሙዚቃ ህይወቴን እንዳቆም ቃል ገባሁ የምትለው ዘማሪት አቦነሽ አድነው ከዚህ የህይወት ፈተናዋ በኋላ ነበር የሙዚቃ ህይወቷን እርግፍ አድርጋ በመተው ወደ ዝማሬ ህይወት የገባችው። ዘማሪት አቦነሽ አድነው የሙዚቃ ህይወቷን ስለመተዋ ወይንም ከዚህ በኋላ ወደ ሙዚቃው ህይወት እንደማትመለስ ስታረጋግጥ እንዲህ በማለት ነበር የገለጸችው ካሁን በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት እግዚአብሔርን አመሰግነዋለሁ። ይህንንም ውሳኔ ለመወሰን አምስት ዓመታት ፈጅተውብኛል። ዝነኝነትን መተው፣ ዝናን መጣል ከባድ ቢሆንም፣ እንዲሁም የሚወደንን ህዝብ ማስከፋት የማይቻል ቢሆንም፣ እኔ ግን ስለ አምላክ ስለ እግዚአብሔር ፍቅር ይህንን በሙሉ ትቸዋለው በፈጣሪ እርዳታም ከሙዚቃ ህይወቴ ወጥቻለው በማለት ተናግራ ነበር። በሙዚቃ ህይወቴ ውስጥ እያለው የእግዚአብሔር ቃሉን እራብ ነበር የምትለው ዘማሪት አቦነሽ አድነው ጠዋት ቤተ ክርስቲያንም ለቅዳሴ ባልደርስ እንኳን ቃሉን ሰምቼ ስመለስ ልቤን ያጽናናኝ ነበር በማለት ትናገራለች። መስከረም 21 ቀንም 2004 ዓመተ ምህረት በይፋ ለኢትዮጵያ ህዝብ በሙዚቃው ለሚያውቃት ህብረተሰብ በሙሉ ከዚህ በኋላ እኔን የምታገኙኝ በሙዚቃው ሳይሆን በዝማሬው አገልግሎት ነው። በአዲስ አመት ፈጣሪ አሮጌ ማንነቴን ቀይሮ በቤቱ ቆሜ እንዳመሰግን አድርጎኛል ስትል ተደምጣለች። ዘማሪት አቦነሽ አድነው የአራት ልጆች እናት ስትሆን ከልጆቿ መካከልም የመጀመሪያ ልጇ ወደ ሙዚቃው ህይወት የገባችው ሲሆን በዚህም መሰረት የእናቷን የቀድሞ ግብር በመከተሏ እርሷም እንደናቷ ድምፃዊ ሆናለች። ዘማሪት አቦነሽ በበኩሏ የሙዚቃ የድምፃዊነት ህይወቷ ብዙ ዝናን ያስገኘላት በብዙሃኑ ዘንድ ያስተዋወቃት ቢሆንም፣ እኔ ግን ከሞት ያዳነኝን እንደዛ በህመም ስሰቃይ ከዛ ህመም ያወጣኝን ፈጣሪ ከኔ የምሰጠው ነገር ባይኖረኝ እንኳን ባለኝ ድምፅ እርሱን ለማመስገን በሰጠኛ አንደበት ፈጣሪን ላገለግል ከአውደ ምረቱ ቆማለው ስትል ተደምጣለች። የአህዛብን ፍቃድ ያደረጋችሁ በመዳራት፣ በስጋ ምኞት፣ በስካርም፣ በዘፈንም ያለ ልክም በመውጣት ነውርም ባለበት ጣወት ከማምለክ ተመልሳችሁ ያለፈው ዘመን ይበቃናል እንዲል መጽሐፍ ቅዱስ፣ እርሷም እንዲሁ የስጋ ስራዋን ፍቃዷን በመተው በንስሐ ተመልሳ የነፍስ ፍቃዷን እንደምትሰራ እንደምትተጋም ተናግራለች። በዚህም መሰረት ወደ ቅድስት ቤተ ክርስቲያን በመመለስ በርካታ የዝማሬ ስራዎችን እንዲሁም የዝማሬ አገልግሎቷን እያገለገለች ስራዎቿንም እየሰራች ትገኛለች። ዘማሪት አቦነሽ አድነው ወደ ቅድስት ቤተ ክርስቲያን ተመልሳ ካወጣቻቸው ዝማሬዎቿ መካከልም ክብሬነ የልብሱን ጫፍ ብነካው፣ ሳይተክሏት፣ ዛሬ ለእኔና ብርቱ ሰልፍ የተሰኙት ጣዕመ ዝማሬዎቿ ተጠቃሾች ናቸው። እንዲህም እያለች በጭንቋር ጊዜ የደረሰላትን እግዚአብሔር አምላክን እያመሰገነች ትገኛለች። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በዘማሪት አቦነሽ አድነው የህይወት ምዕራፍ የህይወት ገጽ ላይ ያስቃኘናችሁ የዳሰስንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት በሌላ መርሃ ግብር እስከምንገናኝ ሰናይ ጊዜ